እናንተ ዝም በሉ። እኔ የዛሬ ቪዲዮ ለሌላ ነገር አይደለም። እሱ ደግማችሁ ዘንተዚ ጋር ተናገራችሁ የኦዲንሱ ነገር ስለተናገረ ነው እንጂ እኔ የተናደድኩት። እነሱ አይለያዩም። ቆቆኛን ሊያስፈራሩ ነው እንጂ እነሱ ወደት ቢሄዱ ዚአረባክሽን። እነሱ ከተናገረ በኋላ ቡሩኬ ከተናገረ በኋላ ዞር ብሎ እዛች ጓዳው ግብት አለ።

ግን እኔን ኬክ አድርጎ መሀል ላይ አስገብዱ ሊቆርጡ ነው መሰለኝ። ጥማት የያዛቸው ናቸው እነዚህ የወሬ ጥማት። ኧረ ስልኬ ደነዘዘ አልኩኝ። በጣም ገብቼ ከሆነ እናንተ ዶላር ጨመረ አይደለ? ዶላር ጨመረ እንደ ጉዳ ነው። ኢትዮጵያሮች ለዚህ ነው እያበዱ ያሉት።

ፍጹም ጋር የመጣው ልጅ ምን አለ መሰለህ፣ እሱ ለእሱ አይገባም አያከብራትም። ማለትብር ከደሞዛ ሊያከብራአሁን እሱ ሊያከብራትእሱ እኮ ግን እኮ እውነቱን ተናገረ እኮ። እኔ ምንም ችግር የለብኝም ከእሷ ጋር ግን ከአያከብራትም እኮ ነው እንጂ ያለው እኮ ነው። ነገ እስከ ዛሬ እሱ ነው ሲያከብራት የኖረው። እሺ፣ እንደዚህ ካልሽ ደግሞ እንዴት አታከብረውም? እስከ ዛሬ ሳታከብረው ነው አብሮ የኖረው። እኮ የእሱ አስተሳሰብ ሆነ ሆዴ እሷ አላለችም እኮ። የእሱ አስተሳሰብ ነው፣ እሱ ነው እኮ አልኩ። እኮ እሱ ይሄ ቅዘናም የቀዘነ ልጅ የእሱ ጭንቅላት ራገባት። እንትናን ነው ቴዲ ነው አይደለም እምትይው? አዎ፣ ሌላ መስሎ ደግሞ። ቴዲን ነው ባገኘው እንደው ይኸው ሽንት ቤት ዛሬ አጠብኩበት። አዲስ ክርስቲያን ከሆን ደግሞ እጅና ቤቱን እዩ፣ የተሰጠው ካራክተር። አረ ይሄ ፌክ ነው፣ ፌክ ነው በቃ። እንዳትፎገሩ ክርስቲያን እያሉ በስመ ክርስቲያን እየነገዱ ፌክ እየሰሩ ነው። ፌክ ነው፣ ፌክ ነው። ከላስ ከላስ። ፌክ እና ከላስ ምንድን ነው? ላስ አብቅቷል። የእነሱ ትያቸው። ለማንኛውም ትናንትና ቴዲ ያመጣው ሙዝ እንትና ያመጣውን ሙዝ ትናንት አንዱ ተበልቷል። ዛሬ አንዱን እየበሉ ነው። አሁን ደግሞ የውልሽ ነገር ሃይሚናት በብሩኬ ቤት የምትመጣው

ተራ ምን አለ ያ ቴዲ የሚሉት ምን ቴዲ ነው ዳጣውን ነው ያጥፋና፣ እሱ እኔ የምፈልገው አለ። እኔ የምፈልገው እንትናን ነው ዮኒን ነው አለ። ማነው? ዮኒ ማኛ ነው ማን ነው ልጁ? ልጁ እኔ የምፈልገው እሱ ነው ብለዋል። ቸኮል እሱን ነው፣ ስሜ አስተካክሉ። ዮኒ ነው ማን ነው ስሙ ማን ነው ገመቹ ነው መሰለኝ ታ የራሱ ጉዳይ ነው አሁን እሱን እፈልገዋለሁ ብሏል አሁን ልጁን እፈልገዋለሁ ስላለ ምን ያደርጋል መሰለሽ ፍጼና ልጁ ይመጣሉ ማን ነው ፍጼና ይሄ እንትን አይመጡና ይሄ ቴዲ ተብዬው ደግሞ ይጠራሉ ይደባደቡና እንትን ይላሉ ሃይሚ ግን ነገ በቡርኬ ቤት ትገባና እንደ አዲስ እሷ ነገ ቸው ልትል ነው የምትመጣው። ቤት እየቀየርኩ ነው ብለህ ነገ ቸው ትለልች እንግዲህ ቤት እየቀየርኩ ነው ብናምን ብላ ቢዲዮ ተሰራና ቸው ምናምን ትለናለች። ጥቅስቱ ስጠኝ መታገዙ። አዎ ከዛ በኋላ

ይህን ኮሜንት እነ ትክክሎች ኮሜንት የሚጽፉ በኮሜንት ሲመጡ ነው፣ እኔ እያነዳዱ በምን አይነት ነው? በእናታችሁ እንዴት? በተራ በተራ እናውራ። ከላይ አሁን እኔ ከታች ጀምር ያለው ቀጥታውን ወደ ላይ ይሄዳል፣ ከዛ ደግሞ ወደ ታች ይሄዳል። ላ ላ እኔ አሁን ከታች ነው የጀመርኩት። አሁን ከዛን ነቶ ዜነባል